ውድ ተከታታዮቻችን የዛሬውን ወሬዎቻችንን ርዕሶቹን በማስቀደም እንጀምራለን። በርካታ የእስያ ና የአፍሪካ ስደተኞች በላቲን አሜሪካው ሀገር ፓናማ መዲና በሚገኝ ቅንጡ ሆቴል እንዳይወጡ ተዘግቶባቸዋል ተባለ። ሁለተኛው የዓለም ጦርነት ወቅት የጠላትን ሚስጥራዊ መልእክት በመስበር እውቅና የተረፉት እንግሊዛዊት በመቶ አንድ ዓመታቸው ከዚህ ዓለም በሞት ተለዩ። አሜሪካ የወሮበላ ቡድን አባላት ናቸው ያለቻቸውን ተጨማሪ ግለሰቦች ወደ ኤልሳልቫዶር ላከች።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 በርካታ የእስያና የአፍሪካ ስደተኞች በላቲን አሜሪካዋ አገር ፓናማ መዲና በሚገኝ ቅንጡ ሆቴል እንዳይወጡ ተዘግቶባቸዋል ተባለ። ስደተኞቹ በላቲን አሜሪካዋ አገር ፓናማ መዲና በሚገኝ ቅንጡ ሆቴል እንዳይወጡ ተዘግቶባቸው ቢገኝም በመስኮት በኩል እርዳታ ለማግኘት መማጸን ከጀመሩ አንድ ወር አልፏቸዋል። ከአሜሪካ ወደ ፓናማ ርዕሰ መዲና ከተባረሩ በኋላ ስለቀጣይ ቀጣይ እጣፈንታቸው እስካሁን የታወቀ ነገር የለም። እንደ ኢራን አፍጋኒስታን ኔፓል፣ ፓኪስታን፣ ሶማሊያ፣ ኤርትራ፣ ካሜሮን፣ ኢትዮጵያ፣ ቻይና ና ሩሲያን ከመሳሰሉ አገራት የመጡ ናቸው ብለዋል። ፌይ ዲግሪ የተባለ የሃይማኖት ተቋም ድርጅቱ በአሁኑ ወቅት 51 ስደተኞችን በአገሪቱ ዋና ከተማ እያስተናገደ ይገኛል። የፓናማ መንግሥት በቅርቡ ባወጣው መረጃ መሠረት ከአሜሪካ ወደ ፓናማ ሲቲ ከተባረሩት 299 ሰነድ አልባ ስደተኞች መካከል 192ቱ በፈቃዳቸው ወደ ትውልድ አገራቸው ለመመለስ ተስማምተዋል። መቆየት የወሰኑት ለ30 ቀናት ጊዜያዊ የሰብአዊነት ፍቃድ ተሰጥቷቸዋል። ይህም በ60 ቀናት ሊራዘም ይችላል። ከዚያ በኋላ ግን ከፓናማ ሊባረሩ ይችላሉ ተብሏል። ቢቢሲ ከተባረሩት መካከል ሶስቱን አነጋግሯል። ሁለቱ ኢራናውያን ሲሆኑ እና አንዱ አፍጋኒስታዊ ነው። ሦስቱም ወደ ሀገራቸው መመለስን አይቀበሉትም። እንደ አውሮፓውያኑ አቆጣጠር በ2022 ሃይማኖቴን ቀይሬ ክርስቲያን ለመሆን ወሰው። ኢራን ውስጥ ይህ የሞት ቅጣት ያስቀጣል ስትል አርቴምስ ጋስሞዛ ዳዜስ ለቢቢሲ ተናግራለች። የፓናማ መንግስት በበኩሉ ወደ ሀገራቸው መመለስ የማይችሉ ስደተኞች ፈቃደኛ የሆነ ሶስተኛ ሀገር ማፈላለግ አለባቸው ብለዋል። ቢቢሲ ያነጋገራቸው ስደተኞች ግን የሚቀበላቸው አላገኙም። ለመሆኑ እንዴት ፓናማ ደረሱ? የኢራን መንግስት በድብቅ የሚንቀሳቀስ ቤተ እምነት አግኝቶ ሁለት ጓደኞቿን ከአስር በኋላ አርቴምስ አገሯን ጥላሸሸች። ሂጃብ በአግባብ አለበሽም በሚል ምክንያት ተይዛ የተደበደበችው ወጣት ማሳ አሚኒ ከተደረገላት በኋላ ኢራን ውስጥ የሂጃብ ጉዳይ አንገብጋቢ ሆኗል ስትል ለቢቢሲ ተናግራለች። አርቴሞስ አሜሪካ ለመግባት መጀመሪያ ወደ ተባበሩት አረብ ኤሚሬቶች አቀናች። ከዚያም ወደ ደቡብ ኮሪያና ወደ ሜክሲኮ በመብረር አሜሪካ ደረሰች። ገኝነት ለመጠየቅ በማሰብ ከታላቅ ወንድሟ ጋር በህገወጥ መንገድ የአሜሪካ ሜክሲኮን ድንበር አቋረጠች ካሊፎርኒያ ሳንዲያጎ ደርሳ በድንበር ጠባቂ ተያዘች። ከጥቂት ቀናት በኋላ እሷን እና ሌሎች በርካታ የሚቆጠሩ ስደተኞች ወደ ቴክሳስ እንደሚዛወሩ ቢነገራቸውም መዳረሻቸው ግን በፓናማ ሲቲ ሆነ። ከትራምፕ አስተዳደር ጋር በተደረገው ስምምነት ፓናማ እንደ አርቴሞስ ያሉ 299 ስደተኞችን ተቀበላለች። ቢቢሲ ስለ ስምምነቱ ዝርዝር ጉዳዮችን ለማግኘት የፓናማ የአሜሪካ መንግስታት ቢያነጋግርም ምላሽ አላገኘም። ስደተኞቹ መጀመሪያ ላይ በቅንጡ ዲካፖሊስ ሆቴል በአንድ ሳምንት እንዲቆዩ የተደረገ ሲሆን የፓናማ የደህንነት ሚኒስትር ፍራንክ አብሪጎ በወቅቱ እንደተናገሩት ስደተኞቹ አልታሰሩም፣ ደህንነታቸውም ሲባል በእኛ ጊዜያዊ ጥበቃ ላይ ሲሆኑ በተባበሩት መንግስታት ኤጀንሲዎች ጥበቃ ይደረግላቸዋል ብለዋል። ቢቢሲ ያነጋገረው ሆል የተባለ አፍጋኒስታዊ ስደተኛ ግን በሆቴሉ ውስጥ እንደ እስረኞች ነበርን ብለዋል። በክፍሉ በር ላይ የጥበቃ ዘቦች፣ ፖሊስና የኢሚግሬሽን ባልደረቦች ነበሩ። በርካታ ስደተኞች በሆቴሉ መስኮት በኩል እርዳታ ለማግኘት ሲማጸኑ የሚያሳዩ ፎቶዎች ይፋ ሆነዋል። ከውጭው ዓለም ጋር እና ከጠበቃዎች ጋር እንዳይገናኙ መከልከላቸው ተናግረዋል። እነዚህ ሰዎች የዘፈቀደ አሰራር ሰለባ የሆነው ወደ ፓናማ ተዛውረዋል። ጥገኝነት የመጠየቅ እድል ሳይኖራቸው ጠበቆችን ሳያገኙ ለሳምንታት ሙሉ በሙሉ መገለል የለባቸውም ብለዋል። የሂውማን ራይትስ ዋች የአሜሪካ ዳይሬክተር የሆኑት ዮሐኒታ ጎበርጎተስ 171ዱ በፈቃዳቸው ወደ ሀገራቸው ለመመለስ መስማማታቸውንና አሜሪካ የትራንስፖርት ወጪያቸውን እንደምትሸፍን የፓናማ መንግስት ከሳምንት በኋላ አስታውቋል። ለመመለስ ያልተስማሙት ደግሞ በዳርየር ግዛት ወደሚገኘው ሳን ቪንሼንቴ ጣቢያ ይዘዋወራሉ ተብሏል። ጣቢያው ወደ አሜሪካ ለመድረስ የሚሞክሩ ስደተኞች የሚቆዩበት ነው። ጥቅጥቅ ካለ ደን አጠገብ የሚገኘው ጣቢያ ለመድረስ ከፓናማ ርዕሰ መዲና ለአራት ሰዓታት ያህል በመኪና መጓዝን ይጠይቃል። ከጥበቃ ሰራተኞች የተሰጠውን መመሪያ ተከትሎ ከዴካፖሊስ ሆቴል ፊት ለፊት የቆመውን አውቶቡስ ሲሳፍር ይህንን ውሳኔ አላወቀም ነበር ሆቴላችንን እንደሚቀይሩ ነግረውን አውቶቡስ ውስጥ አስገቡን ከ ስምንት ሰዓት በኋላ ዳሪያን ጫካ ውስጥ መሆናችንን ተረዳን ይላል ቢቢሲ ያነጋገራቸው ሶስቱ ስደተኞች በዱርየን መጠለያ ያለው ሁኔታ በጣም አስፈሪ መሆኑን የገለጹ ሲሆን በቂ ምግብ አለመኖሩንም ተናግረዋል የስኳር በሽተኛ ብሆንም መድኃኒቶችን አልሰጡኝም በደሜ ውስጥ ያለው የስኳር መጠን በጣም ከፍ ቢልም ማንም የረዳኝ አልነበረም እንደ ወንጀለኛ ነፍሰ ይቆጥሩኝ ነበር ሲል ኢራናዊው አርሳላን ተናግራለች የሰጡን ምግብ ምግብ አይመስልም ጣቢያው ከመቆሸሹ የተነሳ በየቦታው ሻጋታ እና ጀርሞች ነበሩ በአጠቃላይ ሰብአዊነታችንን በጠበቀ መልኩ አልያዙንም ሲል አክሏል አንድ ጠባቂ መጸዳጃ ቤት ድረስ ያለማቋረጥ እንደሚከታተላቸው ኦ ተናግረዋል የፓናማ መንግሥት በበኩሉ በማዕከሉ የሚገኙትን ስደተኞች የመንከባከብ ኃላፊነት ያለባቸው ዓለም አቀፉ የስደተኞች ድርጅት አይኦኤም እና የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ናቸው። የአይኦኤም ቃል አቀባይ ግን ድርጅቱ በስፍራው ምንም አይነት ተሳትፎ እንደሌለው የካቲት 20 ቀን ለቢቢሲ ተናግረው ነበረ። ይህ በእንዲህ እንዳለ አርቴምስ ለቢቢሲ እንደተናገረችው ከሆነ የተባበሩት መንግስታት ተቋማት ወደ ሳን ቪሼንቴ ከቀናት በኋላ አልደረሱም። የሁማን ራይትስ ሰዎች የአሜሪካ ዳይሬክተር በበኩላቸው ስደተኞቹ የተያዙት በቂ ባልሆነ ሁኔታ መድረሻቸውን ሳያውቁ ወይም መሠረታዊ መብቶቻቸውን መጠቀም ሳይችሉ ነው ብለዋል። የፓናማ መንግስት በአገሪቱ ለ30 ቀናት የመቆየት ፈቃድ ሰጥቶ ለመልቀቅ ማቀዱን ይፋ ባደረገበት ወቅት ስደተኞቹ በመጠለያው ውስጥ ለሁለት ሳምንታት ቆይተዋል። የፓናማ ኢሚግሬሽን አውቶቡሶች ፓናማ ሲቲ ወደሚገኘው አልብሩክ አውቶቡስ መናኸሪያ አጓጉዟቸዋል፣ እንዲለቀቁም ተደርገዋል። አርቴምስ ለቢቢሲ እንደተናገረችው ፓናማ ሲቲ ከደረሱ በኋላ በመፈታታቸው ደስተኛ መሆናቸውን ተናግራ ነገር ግን ምንም እንደሚደርስባቸው ስለማያውቁ መጨነቃቸውን ገልጸዋል። ወደ ሀገራችን መመለስ አንችልም፣ ሌላ ሀገር ማግኘት አንችልም፣ ምን እንደሚፈጠር አናውቅም ሲል ሆህም ተስማምቷል። ገንዘብና የሚያውቁት ሰው ስለሌላቸውና ፓኒሽ መናገር ባለመቻላቸው ሁኔታው ይበልጥ ውስብስብ ሆኗል። ቢቢሲ ባነጋገራቸው ወቅት ስደተኞቹ በፓናማ ሲቲ ሆቴል ውስጥ ነበሩ። ማን እንደሚከፍልልን አላወቅንም ይላሉ። ዛሬ ማታ እዚህ ሆቴል እንደምናርፍ ነግረውናል። ነገ የት እንደምንወድቅ አናውቅም ሲል ሆ ተናግሯል። በፓናማ ሲቲ በአውቶቡስ መናሪያ እንደደረሰ እንደተተው ደርስንበታል ሲሉ ጎበርተስ ለቢቢሲ ተናግረዋል። የፓናማ ፕሬዝዳንት ሆዜ ራውል ሙሊኖ ከአሜሪካ ጋር በነበራቸው ስምነት ፓናማ የስደተኞች መሸጋገሪያ አገር እንደማትሆን ቢስማሙ ለማስተናገድ ግን አልተስማሙም ተብለዋል። አሁን እቅዶቹን ቀይረዋል። ቀጥሎ የሚሆነው ነገር የሚወስኑት የፓናማ ባለስልጣናት ናቸው ጎበርተስ እንዳሉት ከሆነ ምንም ያህል ከአሜሪካ መባረራቸው ህገወጥ ሊሆን ቢችልም የፓናማ መንግስት ወደዚያ ለተላኩት የሶስተኛ ሀገር ዜጎች አሁን ኃላፊነት አለበት ብለዋል ቢቢሲ ሙንዶ የስደተኞቹን መብት ለመጠበቅ ምን አይነት እርምጃ እንደተወሰደ ለመጠየቅ የፓናማ የደህንነት ሚኒስቴር እና የስደተኞች አገልግሎት ጠይቆ ምላሽ አላገኝም። በጂም ውስጥ ማደር ስደተኞቹ ወደ ፓናማ ሲቲ ከተመለሱ ጀምሮ ከካቶሊክ ቤተ ክርስቲያን ድጋፍ አያገኙ ነበረ። አብዛኞቹ የኖሩት የካቶሊክ ቤተ ክርስቲያን በአቋቋመችው ፌይ እልጌሪያ ስር በሚተዳደር ጂም ውስጥ ነው። ሌሎች ደግሞ በእንክብካቤ መስጫ ቤቶች ውስጥ ናቸው። ኤልያስ ኮርኔዮ በተቋሙ የስደተኞች እርዳታ አስተባባሪ ነው። ኤልያስ እንደሚናገረው 16 ወንዶችና 35 ሴቶች አሁንም እነሱ ዘንድ እንዳሉ ተናግረዋል። ሌሎች ደግሞ በራሳቸው ለመኖር ወጥተዋል። አንዳንዶቹ በፓናማ ለመቆየት ወስነዋል። የተቀሩት ቀጥሎ ምን ማድረግ እንዳለባቸው እየወሰኑ ነው። መጠለያውን ለቆ የወጣ አንድ የአፍሪካዊ ቤተሰብ አባላት ወደ አሜሪካ ለመመለስ እንደሚሞክሩ እንደነገራቸው ኮርኒዮ ገልጿል። ስደተኞቹ እንዲቆዩ የተፈቀደላቸው 30 ቀናት ሲጠናቀቅ ምን እንደሚገጥማቸው ወይም ፈቃዳቸውን ለማራዘም ምን ማድረግ እንዳለባቸው እስካሁን ግልጽ አይደለም። ከአሜሪካ የተባረረ አዲስ ስደተኛ ወደ ሀገሪቱ ይግባ አይግባ የታወቀ ነገር የለም። የካቲት ወር 200 ስደተኞች ከአሜሪካ ወደ ኮስታሪካ ፓናማ ጎረቤት ሀገር ተባረዋል። አብዛኞቹም ተመሳሳይ ጣፈንታ ነው የገጠማቸው። ፓናማ ውስጥ ከአንድ ወር ተኩል በላይ ከቆዩ በኋላ አርቴምስ አርሳላን እና ሆ ተመሳሳይ ጥያቄ ያነሳሉ። ነፃነትና የመኖሪያ ቦታ ይህ ለእኛ በቂ ነው ይላሉ። ሁለተኛው የዓለም ጦርነት ወቅት የጠላትን ምስጢራዊ መልእክት በመስበር እውቅና የተረፉት እንግሊዛዊት በ101 ዓመታቸው ከዚህ ዓለም በሞት ተለዩ። ቻርሎት ቤቲ ዌብ ሰኞ ምሽት ማረፋቸውን የሴቶች ሮያል አርሚ ኮር ማህበር አስታውቋል። ዌብ ብሌሽሊ ኮድ ብሬከርስ ተብለው ከሚታወቁት የሚስጢራዊ መልእክት ሰባሪዎች መካከል በሕይወት የቆዩ ብቸኛዋ ሴት ነበሩ። ቤቲ ዌብ ገና በ18 ዓመታቸው ነው ባኪንጋም ሽ የሚገኘውን ወታደራዊ እንቅስቃሴ የተቀላቀሉት። ወደ አሜሪካው ፔንታጎን አቅንተው የጃፓን ሚስጢራዊ መልእክቶችን በመፍታትም አግዘዋል። የፈረንሳይ ከፍተኛውን ወታደራዊ ማዕረግ ተሸልመዋል። የሴቶች ሮያል አርሚ ኮር ማህበር በለቀቀው መግለጫ ቤቲዌብ ለአስርታት ሴቶች በጦር ሰራዊት ያላቸው ሚና እንዲነቃቅ ያደረጉ ናቸው ብለዋል። ብሊችሊ ፓርክ ትረስት የተባለው ድርጅት ዋና ስራ አስኪያጅ ኢያን ስታንዴን ቤቲዌብ በስራቸው ብቻ ሳይሆን እሳቸውና አጋሮቻቸው የሰሩት ስራ እንዳይረሳ በማድረጋቸውም ይታወሳሉ ብለዋል። ቤቲዌብ በአውሮፓውያኑ 2020 ለቢቢሲ በሰጡት ቃለ ምልልስ እንደተናገሩት የሚስጢራዊ መልእክት መስበሪያውን እንቅስቃሴ እስኪቀላቀሉ ድረስ ስለሙያው እውቀት አልነበራቸውም ነበር። በልጅነታቸው እናታቸው ጀርመንኛ ቋንቋ እንዳስተማሯቸው ተናግረው ይህ ምስጢራዊ መልእክቶችን ለመፍታት እንዳገዛቸው ይመሰክራሉ። ምስጢራዊ መልእክት የሚፈታውን ቡድን ከተቀላቀሉ በኋላ ለቤተሰቦቻቸው የት እንዳሉና ምን እንደሚሰሩ ሳይናገሩ እስከ 1975 እንደቆዩም ያስታውሳሉ። አረፉበት ቤት ሁሉ ስራቸውም ምን እንደሆነ ሲጠየቁ ጸሐፊ የሚል ነበር ምላሻቸው። ለአራት አመታት ብሬስሊ ካገለገሉ በኋላ ሁለተኛው የዓለም ጦርነት በ1945 ሲቋጭ ወደ አሜሪካ መከላከያ ሚኒስቴር መስሪያ ቤት ፔንታጎን አቅንተው ማገልገል ጀመሩ። በፔንታጎን የነበራቸው ስራ የተፈቱ በጃፓንኛ የተጻፉ ምስጢራዊ መልእክቶችን ማሰባጠርና መተንተን ነበር። አሜሪካ ጃፓን ላይ አቶሚክ ቦምብ ልትጥል እንደምትችል እንደማያውቁ የሚናገሩት ቤቲ ዌብ ስራቸውን ካጠናቀቁ በኋላ ወደ ዩናይትድ ኪንግደም ተመልሰው ሽሮፐርሸር አካባቢ በሚገኝ ትምህርት ቤት ጸሐፊ ሆነው ማገልገል ጀመሩ። በ2014 በፈረንሳዩ ፕሬዚዳንት ፋራንኳ ኦላንድ የፈረንሳይ ከፍተኛ ማዕረግ የሆነው ሊጊዮን ደኦነር ከተሰጣቸው ስድስት ሺህ ብሪታንያውያን መካከል አንዷ ቤት ዌብ ነበሩ። በ2023 ደግሞ የንጉሥ ቻርልስን የንግስና ሲመት ለመታደም ከሁለት መቶ ሶስት ሀገራት ከተጋበዙ 2200 ሰዎች መካከል አንዷ ነበሩ። አሜሪካ የወሮበላ ቡድን አባላት ናቸው ያለቻቸውን ተጨማሪ ግለሰቦች ወደ ኤል ሳልቫዶር ላከች። የትራምፕ አስተዳደር የወንበዴ ቡድን አባላት ናቸው ያላቸውን ተጨማሪ 17 ሰዎች ወደ ኤል ሳልቫዶር መላኩን የውጭ ጉዳይ ሚኒስቴር አስታወቀ። ከዚህ ቀደም የአሜሪካ መንግስት እስረኞችን መካከለኛው አሜሪካ ወደሚገኝ ጥብቅ እስር ቤቶች እንዳጓጓዘ በፍርድ ቤት ክርክር ተጀምሮ ነበረ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው በአሁኑ ወደ ኤል ሳልቫዶር የከተላኩት መካከል የትሬንድ ዲግራም አራጓ እና ኤምኤስ 13 የወንጀል ቡድኖች አባላት መካታቸውን ተናግረዋል። የኤልሳልቫዶር መንግስት ባለስልጣናት ከአሜሪካ ወደ አገራቸው የተሸኙት የቬንዙዌላ ና የኤልሳልቫዶር ዜጎች መሆናቸውን ለቢቢሲ አረጋግጠዋል። በዚህ ወር መጀመሪያ ላይ የአገሪቱ የፌዴራል ፍርድ ቤት ቀደም ሲል በጦርነት ጊዜ ብቻ ጥቅም ላይ የዋለውን እና አውሮፓውያን አቆጣጠር በ1798 በወጣው ሕግ መሰረት ግለሰቦችን ከሀገር ማስወጣት እንዲቆም ትዕዛዝ ሰጥቶበት ነበረ። ሆኖም የአሜሪካ መገናኛ ብዙኃን በመንግስት ውስጥ ያሉ ምንጮችን ጠቅሰው እንደዘገቡት በቅርቡ ከሀገር እንዲወጡ የተደረጉ ግለሰቦች በሀገሪቱ የኢሚግሬሽን ሕግ መሰረት መሆኑን ተናግረዋል። ሮቢዮ በሰጡት መግለጫ ከሀገር እንዲወጡ የተደረጉት ገዳዮችንና ደፋሪዎችን ያካተተ ነው ቢሉም የግለሰቦችን ስም ወይንም ስለተጠረጠሩበት ወንጀልም ዝርዝር ከመግለጽ ተቆጥበዋል። የኤልሳልቫዶር ፕሬዝዳንት ናይብ ቡኪሌ በኤክስ ገጻቸው ላይ በለጠፉት የተቀነባበረ ቪዲዮ ላይም የታሰሩ ሰዎች ከአውሮፕላን ሲወርዱና ጸጉራቸውን እየተላጩ ወደ ወህኒ ቤት ሲሄዱ ያሳያል። ይህ ተግባር ሽብርተኝነትንና የተደራጀ ወንጀሎችን በመዋጋት ረገድ ሌላ እርምጃ ነው ሲሉ አክለዋል። ፕሬዝዳንት ትራምፕ መልእክቱን በድጋሚ ያጋሩት ሲሆን ከሀገር እንዲወጡ የተደረጉ ሰዎች ወደ አሜሪካ እንዲገቡ በመፍቀዱ የቀድሞ የፕሬዚዳንት ጆ ባይደን አስተዳደርን ወቅሰዋል። ዶናልድ ትራምፕ የኤልሳቫዶር አቻቸውን እንዲህ ያለ አስደናቂ የመኖሪያ ቦታ ስለሰጧቸውና ስለተቀብሏቸው ምስጋና ችራቸዋል። ኤልሳቫዶር ከአሜሪካ የሚባረሩ ሰዎችን ለመቀበል 6 ሚሊዮን ዶላር ተከፍሏታል ቀደም ሲል ከፍተኛ ጥበቃ ወደሚደረግበት እስር ቤት ከተላኩት መካከል የተወሰኑት ቤተሰቦች ከወንጀል ቡድኑ ጋር ግንኙነት ያላቸውም ሲሉ አስተባብለዋል ትራምፕ በዚህ ወር መጀመሪያ ላይ ከአንድ መቶ የሚበልጡ ቬንዙዌላውያንን ከአሜሪካ እንዲወጡ ለማድረግ ኤሌን ኤነሚስ አክት የተሰኘውን ህግ መጠቀማቸውን በርካታ የመብት ተሟጋቾች መቃወም ክስ መስርተዋል ክሱን ማርች 15 በዋሽንግተን ዲሲ የተመለከቱት የፌዴራል ከፍተኛ ዳኛ ጄምስ ቦዋስ በርግ እገዳ ትእዛዝ ጥለው ነበር። ይሁን እንጂ አሁንም ግለሰቦቹን በኃይል ከሀገር ማስወጣቱ ቀጥሏል። ቢቢሲ፣ ሮይተርስ፣ አጃንስ ፍራንስ ፕረስ የዛሬ ወሬዎቻችን ምንጮቻችን ናቸው።